ቤት ያይደልገው ሳማኝ ወዳጅ፣ ሳማኝ ወዳጅ እንዳንተ እንደሌለ ጌታ ሆይ ታውቃለ እኔ የሚያጽናናኝ መላክቲ ቀሩኛት ከሰማይ በር ከፍተው ከእንግዲህ ጌታችንና አምላካችን ቅዱስ እግዚአብሔር ሆይ በላይ በሰማይ በታች በምድር አንተን የሚመስል ማንም ስለሌለ ስለ ታላቅነት፣ ስለ ኃይል፣ ስለ ሎታ ሁሉ በጌታ በኢየሱስ ስም እናመሰግናለን። አሜን። የፈጠርከን አንተ፣ የሰራህን አንተ፣ ያበጀህን አንተ ነህ። እግዚአብሔር አምላካችን ሆይ በቃ ስትል ደግሞ እንሰበሰባለን። በዚህ ሰዓት እግዚአብሔር ሆይ አባታችን ወደ አንተ መጥተዋል። በዚህ የቀረነውን ደግሞ በአንተ ቸርነት በአንተ ምሕረት አስበን፣ አቤቱ ጌታ ሆይ ያዘኑ ሰዎች በጌታ በኢየሱስ ስም በቅዱሱ መንፈስህ ይጽናኑ። አቤቱ ምሕረትህ፣ ቸርነትህ ለሁላችን ይገለል። ምድራችንን በቸርነት አንተ አስብ። ሁሉ ለአንተ ክብር ይሁን። እግዚአብሔር ሆይ የልጆቻቸውን፣ የባለቤታቸውን የዘመዶቻቸው መንፈስ ሁሉ በጸጋ የተደገፈ ይሁን። ጸለይን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አባታችን ሆይ

የተወደዳችሁ ቀደም ሲል በተንቀሳቃሽ ምስል የታላቁን የኢትዮጵያ የፖለቲካና የታሪክ ምሁር ፕሮፌሰር ላጲሶ ስርዓተ ቀብር ስነስርዓት ነበረ ያስቃኘ ናችሁ። በስፍራ የምትገኘው ዘጋቢያችን ወይንሸት ደጀኔ እዛው ትገኛለች። ምናልባት የተላለፉ መልክቶች ካሉ አጠር ያለ ሀሳቧ እንድታጋራን በቀጥታ መስመራችን ላይ ነው የምትገኘው። ወይኗ እንደምን ቆየሽ? በፕሮፌሰር ላጲሶ የቀብር ስነስርዓት ላይ እንደመገኘት መጠን የተላለፉ መልክቶች ካሉ እስኪ ንገሪን። አመሰግናለሁ። እንዴት ሁላችሁ ተመልካቾቻችን የምንገኘው ጴጥሮስ ወጳውሎስ ቤተክርስቲያን ነው። በዚህ ሰዓት እንግዲህ የፕሮፌሰር ላጲሶ ጌዴሌቦ የቀብር ስነ ስርዓት እየተፈጸመ ነው የሚገኘው። እንደሚታወቀው ፕሮፌሰር ላጲሶ ጌዴሌቦ በኢትዮጵያ ውስጥ የጋራ ትርክትን በመስበክ ኢትዮጵያውያን አንድ እንዲሆኑ ከብዙ አመታት በላይ ሲሰሩ ቆይቷል። ባደረባቸው ህመም ጥቅምት 30 በህክምና ሲረዱ ቆይተው በ87 አመታቸው ከዚህ አለም በሞት ተለይቷል። በዛሬው ዕለት በአዲስ አበባ ዩኒቨርሲቲ የዲሞክራሲ ስርዓት ግንባታ አስተባባሪ ኃላፊና የብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራህ እንዲሁም ከፍተኛ የመንግስት ኃላፊዎች፣ ቤተሰቦቻቸው፣ ወዳጅ ዘመዶቻቸው፣ የሃይማኖት አባቶች በተገኙበት ከአዲስ አበባ ዩኒቨርስቲ የሽኘት ስነ ስርአት ተደርጎላቸው እዚህ ጴጥሮስ ወጳውሎስ ደግሞ የቀብር ስነ ስርአታቸው ተካሂዷል። በዚህ ስነ ስርአት ላይ ከፍተኛ የመንግስት ኃላፊዎች የሃይማኖት አባቶችም ተገኝተዋል። ፕሮፌሰር ላጲሶ እንግዲህ ባለፉት ጊዜያት በኢትዮጵያ ታሪክ ውስጥ በርካታ ስራዎችን ሲሰሩ በርካታ የጻፎችን የጻፉ ጋዜጦችን የጻፉ የታሪክ ምሁር ናቸው። ኢትዮጵያ እንግዲህ ታላቅ የታሪክ ምሁር አታለችም ነው የተባለው። በስነ ስርአቱ ላይ በሽኝ ስነ ስርአቱ ላይ ልጃቸው ጸጋ ላጲሶ ንግግር አድርጋ ነበር። በንግግር ወቅት እንደገለጸችው አባቴ በስጋ ነው እንጂ ያረፈው በኢትዮጵያን በሁሉም ልብ ውስጥ ይገኛል። አባቴ የሚናፍቃት የሚፈልጋትን ኢትዮጵያ ሁላችንም ልንሰራት ይገባልም ስትል መልእክቷን አስተላልፋለች። በዚህ ስነ ስርአት ላይ ወዳጅ ዘመዶቻቸው አድናቂዎቻቸው ተገኝቷል ማለት ነው። ፕሮፌሰር ላጲሶ ጌዴለቦ በተለያዩ ቴሌቪዥን ጣቢያዎች ላይ በመቅረብ የኢትዮጵያ አንድነት ሲሰብኩ ለብሔራዊ ጥቅሟ ሲታገሉ የነበሩ ታላቅ ምሁር ናቸውም ተብሏል። እንግዲህ በዛሬው እለት ባደረባቸው ሕመም ሲረዱ ቆይተው ጥቅምት 30 ከዚህ ዓለም በሞት ተለይተው በዛሬው እለት ደግሞ የክብር አሸኛኘት ተደርጎላቸው በዚህ በጴጥሮስ በጳውሎስ የቀብር ስነስርአታቸው ተፈጽሟል ማለት ነው። በስነስርአቱ ላይ በርካታ ኢትዮጵያን የሚወዱ በርካታ አድናቂዎቻቸውም ተገኝተዋል። ጊዜ ያለ መረጃ ይህን ይመስላል።